ብስሚላህ አረሕማን ራሒም። በዚህ ክፍል እነዚህ ሶስት ፊደላቶችን የምንመለከት እና የምንለይ ይሆናል እንሻ አላህ። የመጀመሪያው በስተቀኛችሁ በኩል የምትመለከቱት ጂም በመባል ይታወቃል። ነጥቡ መሀል ላይ ነው የሚያርፈው። ነጥቦች በጣም መሰረታዊ ነገሮች ናቸው። ነገር ግን ከላይ ያለችውን ቅርጽ ይበልጣል የሚመስለውን ግልጽ ወይም ደግሞ ክሬተርዛን የሚመስለውን ቅርጽ ማስተዋል መቻል አለባችሁ። ከኔ ጋር አብራችሁ በሉ፣ ጂም ጂም ጂም። ጥሩ። ከጂም ነጥቧን ስናጠፋት ማንን ትሰጠናለች? ሀ መሀል ላይ ያለችውን ፊደል ከኔ ጋር አብራችሁ በሉ ሀ። ይቺ የጉሮሮ ፊደል ነች። በደንብ ጉሮሮችሁን መጠቀም ያስፈልጋል። ሓ፣ ሓ፣ ሓ። ጂም ሓ፣ ጂም ሓ፣ ጂም ሓ። ተመሳሳይ ቅርፅ ኑሯት ከጂም እና ከሓ ጋር ነገር ግን ነጥቡ ከላይ ካረፈ፣ ከኒ ጋር አብራችሁ በሩ?

አሁን ኢንሻአላህ አይናችሁን ትጨፍናላችሁ፣ ከዛ በኋላ ፊደላቶቹን በጭንቅላታችሁ ውስጥ ለመጻፍ እንሞክራለን። ጂም ሓ፣ ኻ። እንዳትገልጡ። ገልጡ አይናችሁን። ሓ ጂም እንሻ አላህ አሁን ፊደላቶችን በደንብ ይዛችሁታል ተብሎ ይታሰባል። ለመለየት እንሞክራለን። ከላይ የምትመለከቷት ፊደል ከላይ አንድ ነጥብ ያላት ማናት? አስቡ። በደንብ በትክክል በትክክል መልሳችሁታል ብዬ ተስፋ አደርጋለሁ። በስተግራ በኩል ያለችው ምንም ነጥብ የሌላት ሓ ቅርጻቸውን በደንብ አስተውሉ። ሓ የመጨረሻ በስተቀኝ በኩል ያለችው ከመሃል ላይ ነጥብ ያላት በትክክል መልሳችሁታል ብዬ ተስፋ አረጋለሁ። ጂም፣ እዚህ ጂም፣ ኻ፣ ከላይ የተጻፈችው ሓ፣ በስተግራ በኩል ያለችው ቀላል ፊደላቶች ናቸው። በደንብ ደጋግሟቸው፣ አጥኗቸው። በተደጋጋሚ እያላችሁ ጻፏቸው። እያላችሁ ስትጽፉት የበለጠ እናንተ ላይ ይሰርጻል። ፊደላቶቹንም በደንብ ትይዙታላችሁ ተብሎ ተስፋ ይደረጋል። ወሰለላሁ ዐላ ነቢይና ሙሐመድ ወዓላ አሊሂ ወሰሕቢህ ወሰለም።